ውድ አድማጭ ተመልካቾቻችን እንደምን አመሻችሁ። ከምጣኔ ሀብት ጋር የተያያዙ የሀገር ውስጥና የውጭ ዘገባዎችን ይዘን ቀርበናል። እስከ ፍጻሜያችን ድረስ ላይክና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሀገራችን ኢትዮጵያ በግብርና ታሪክ ከዓለም ሀገራት በላይ የምትጠቀስ ቢሆንም አሁን ያለችበት ሁኔታ ግን እጅግ አሳሳቢ ነው ተባለ። በኔዘርላንድ ላይ የተፈጠረችው የዓለማችን ታናሹ ሀገር ከአሜሪካ ቀጥላ ዓለምን በሁለተኛ ደረጃ መመገብ ቻይና በዘመናዊ ቴክኖሎጂ በመታገዝ ያለ ሾፌር አርሶ የሚያጭድና የሚዘራ አዲስ ሰው ሰራሽ ግኝት ይፋ አደረገች። በይርጋ ጨፌ ከተማ የአረቄ ንግድ ላይ ክልከላ ተጣለ። የምሽቱ አበይት አበይት ጉዳዮቻችን ናቸው። እስከ ዜናዎቻችን መጨረሻ አብራችሁን ቆዩ። ሀገራችን ኢትዮጵያ በግብርና ታሪክ ከዓለም ሀገራት በላይ የምትጠቀስ ቢሆንም አሁን ያለችበት ሁኔታ ግን እጅግ አሳሳቢ ነው ተባለ። ዝርዝሩን እንደሚከተለው እናስደምጣለን። ግብርናን ቀድሞ ከጀመሩ የዓለም ሀገራት መካከል ኢትዮጵያ በቀዳሚነት ትጠቀሳለች። ሆኖም ግን ሀገሪቱ የቀደመ ታሪክ ካላቸው ሀገራት ተርታ በላይ ጎልታ ብትጠቀስም ዛሬ ላይ በምግብ እንኳን ራሷን ችላ ህዝቧን መመገብ ተስኗታል ተብሏል። በሀያ አንደኛው ክፍለ ዘመንም የረሃብ ርዛትና የምግብ እጦት ዜናዎች ከምትሮ አልጠፉም። ባለፉት ሰባ ዓመታት ከአንድ ሺ ስድስት መቶ በላይ ዝርያዎችን ለአርሶ አደሮች ማከፋፈሉን የሚናገሩት የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ የኢትዮጵያ ህዝብ ቁጥር በጣም እየጨመረ መሆኑን አስረድተው የሰብል ምርታማነቱን በእጥፍ ማድረጉን አስረድተዋል። ዳይሬክተሩ እንደ ምሳሌ ጠቅሶ በአርሶ አደሩ ማሳ ላይ ጤፍ በሄክታር ከአስር ኩንታል ወደ ሀያ ስንዴ ከ20 ወደ 36 ቦሎቄ ከ14 ወደ 28 ኩንታል ማደጉንም አስረድተዋል። ዳይሬክተሩ ይህም ሆኖ የምርት እድገቱ ከሀገሪቱ ህዝብ ብዛት መጨመር ጋር መመጣጠን አለመቻሉንም ተናግረዋል። ለኢትዮጵያ የምግብ ሉዓላዊነት ቁልፍ ጉዳይ ነው የሚሉትና ዳይሬክተሩ የግብርናውን መስክ ሊያሻሽሉ የሚችሉ ቴክኖሎጂዎችን ማምጣት ሲቻል እንደሆነም ተናግረዋል። ከእነዚህም ውስጥ አንዱ የባዮ ቴክኖሎጂ ውጤት የሆነው የዘረመል ምህንድስና ነው። ይህንንና ሌሎች ቴክኖሎጂዎችን በማምጣትና ወደ ስራ በማስገባት በአንድና በሁለት ሳይሆን በሶስትና ተግባራት እጥፍ ምርትን የመጨመር ስራ መስራት ግዴታ ነው ይላሉ። የሀገሪቱ ኢኮኖሚ እያደገ ቢሆንም፣ ህዝቡም ከዚህ በላይ በእጥፍ እየጨመረ ነው። ስለዚህ ሁለቱንም ሊሸከም የሚችል ግብርናን መፍጠር ደግሞ አስፈላጊ ብቻ ሳይሆን ግዴታም ነው። በተጨማሪም ድርቅ፣ ተባይ፣ አፈር ለምነት መሟጠጥ፣ የአየር ጸባይ መዛባት የገበያ ትስስር መላላትና የመሳሰሉት የአርሶ አደሩ መሰረታዊና ያልተፈቱ ችግሮች እንደሆኑም ዘርዝረዋል። ቴላሜዝ በተሰኘ ፕሮጀክት በመልካሳ የግብርና ምርምር በባዮቴክ የለማው የበቆሎ ዝርያ ደግሞ እነዚህን ችግሮች ተቋቁሞ ለአርሶ አደሩ የጉልበቱን ልፋት የሚከፍልና ምርትን የሚጨምር ለኢንዱስትሪዎች በቂ ግብአት እንዲያቀርብ የሚያስችል ሀገር ውስጥ ብቻ ሳይሆን ለውጭ ምርት እድገትም ከፍተኛ አስተዋጽኦ የሚያደርግ ነው ብለዋል። የዝርያው ተባይን መቋቋም አቅም ደግሞ አርሶ አደሩ ለተባይ ማጥፊያ ኬሚካል መግዚያ የሚያወጣውን ከፍተኛ ገንዘብ ማስቀረት ብቻ ሳይሆን የአካባቢን ብክለት ለመቀነስ እንደሚረዳ ከግብርና ሚኒስቴር ከግብርና ባለስልጣን ከግብርና ምርምር ኢንስቲትዩት እና ከአካባቢ ጥበቃ ባለስልጣናት የተውጣጡ ከፍተኛ የመንግስት የስራ ኃላፊዎች በኦሮሚያ ክልል መልካሳ የግብርና ምርመራ በቴክኖሎጂ የለማውን የበቆሎ ዝርያ በጎበኙበት ወቅት ተናግረዋል። በስፍራው ላይ ስለ ባዮቴክኖሎጂ እና ስለ በቆሎ ዝርያ ማብራሪያ የሰጡት የግብርና ተማራማሪው እና በኢትዮጵያ የባዮቴክኖሎጂ ማህበረሰብ ፕሬዚዳንት ፕሮፌሰር ፍሬው መክብብ ኢትዮጵያ ታላቅ ህዝብና ረዥም ታሪክ ያላት ሀገር ናት። ነገር ግን ይህ ታላቅነት በሳይንስና ቴክኖሎጂ እንዲሁም በፈጠራ ስራዎች ካልታገዘ የትም አንደረስም ሲሉ ተናግረዋል። አክለውም እኛ ኢንቨስት እያደረግን ነው ኢንቨስት የምናደርገው ግን ስለተረፈን ሳይሆን እጅግ አስፈላጊና አስገዳጅ ስለሆነ ነው። ወደፊት ዓለምን የሚመሩ ሁለት ታላላቅ መስኮች አሉ። ከነዚህም አንደኛው ኤአይ በመባል የሚጠራው ሰው ሰራሽ አስተውሎት ሲሆን፣ ሁለተኛው ደግሞ ባዮ ቴክኖሎጂ ነው። ስለዚህ በእነዚህ ቴክኖሎጂዎች ቀድሞ የሄደ ሀገር የኢኮኖሚውን የበላይነት መቆናጠጡ አይቀርም፤ እኛም ተግተን መስራት አለብን ብለዋል። ከ57 ሺህ በላይ ህገወጥ ነጋዴዎች ላይ የተለያዩ እርምጃዎች እንደተወሰዱ ተነገረ። በ2018 በጀት ዓመት አንደኛ ሩብ ዓመት ውጤታማ የገበያ ማረጋጋት ስራ መሰራቱን የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ዶክተር አብዱል ሐኪም ሙሉ ተናግረዋል። የገበያ ዋጋ ግሽፈትን በመቆጣጠር የህብረተሰቡን የኑሮ ውድነት ጫና ለመቀነስ በጥብቅ ማክሮ ኢኮኖሚ ፖሊሲ የተመሩ ተግባራት ተፈጽመዋል። የከተማና የገጠር ግብርና ልማት ምርትና ምርታማነት ማደግ፣ የምርትና ሸቀጣሸቀጥ አቅርቦት መሻሻል እና የግብይት ሰንሰለት ማጠር ለገበያ መረጋጋትና የኑሮ ውድነት ጫና መቀነስ ከፍተኛ አስተዋጽኦ አበርክተዋል። የሩብ ዓመቱን ጨምሮ የቅዳሜና እሁድ ገበያ ቁጥርም ከፍተኛ ደረጃ ላይ የደረሰ ሲሆን ለምርቶች አቅርቦትና ለገበያ መረጋጋት የማይተካ ሚና እየተጫወተ መሆኑን አክለዋል። ኢኮኖሚያዊ ምክንያት የሌለውን የዋጋ ጭማሪ ለመቆጣጠር ከንግድ መዋቅሮች ጋር ቅንጅታዊ የቁጥጥርና የክትትል ስራዎች የተሰሩ ሲሆን በዚህም ከ57 ሺህ በላይ ህገወጥ ነጋዴዎች ላይ የተለያዩ እርምጃዎች መወሰዳቸውን አንስተው በሩብ ዓመቱ በህገ ወጥ ንግድ እንቅስቃሴ ውስጥ የነበሩ ነጋዴዎች 65 ሚሊዮን ብር መቀጣታቸውንም አውስተዋል። በቀጣይነትም ህጋዊ ፍትሃዊና ተደራሽ የንግድ አሰራርን በማጠናከር ህጋዊ ነጋዴዎችን በማበረታታት የህብረተሰቡን የኑሮ ጫና ለመቀነስ በትኩረት እንደሚሰራም አመላክተዋል። በኔዘርላንድ የተፈጠረችው የዓለማችን ታናሹ ሀገር ከአሜሪካ ቀጥላ ዓለምን በሁለተኛ ደረጃ መመገብ ቻለች። አንዳንድ ሀገራት በሰዎች ተፈጥረዋል ከተባለ፣ ከተፈጠሩት ሀገራት መካከል አንዷ ኔዘርላንድ፣ ፈጣሪዎቹ ህዝቦቿ ደግሞ ኔዘርላንዳውያን ስለመሆናቸው ማንም አይጠራጠርም። በሰሜን ምዕራብ አውሮፓ የምትገኘውና ከታናሽነቷ የተነሳ በአለም ካርታ ላይ ለማየት የምታዳግተው ትንሿ ሀገር ኔዘርላንድ ባለፈው በአውሮፓውያኑ 2024 ውስጥ ብቻ ከ140 ቢሊዮን ዶላር የሚበልጥ አጠቃላይ የግብርና ምርት ወደ ውጭ መላክ ትችላለች። በአፍሪካ በቆዳ ስፋት ሶስተኛ ከሆነችው ሱዳን 45 ጊዜ የምታነሰውና 41543 ስኩዌር ኪሎ ሜትር ብቻ የሚሆን መሬት ያለ ያላት አውሮፓዊት ሀገር እንዴት ከራሷ አልፋ ዓለምን መመገብ ጀመረች? የሚለው ያልተፈታ እንቆቅልሽ ነው። አብዛኛው ክፍሏ ከባህር ጠለል በታች የሚገኝ በመሆኑ መሬቱ ከፍተኛ ውሃ የያዘና ረግረጋማ ነው። በዚህ ምክንያት ሀገሪቱ ለእርሻም ሆነ ለመኖሪያ ምቹ የሆነ በቂ መሬት አልነበራትም። ለዚህም ይመስላል ኔዘርላንድ ውስጥ የሰው ልጅ መኖር አይችልም የሚባል የነበረው። ይሁን እንጂ ኔዘርላንድ ይህንን መከራ የሚመስል ተፈጥሮ ወደ እድል በመለወጥ ከአሜሪካ ቀጥላ በዓለም ላይ ሁለተኛዋ ከፍተኛ የግብርና ምርት ላኪ ሀገር መሆን ትችላለች። ይህን አስገራሚ ስኬት ማግኘት የቻለችው ኔዘርላንድ ታሪካዊ እና ሀገር በቀል የሆነውን ፖልደር የተባለውን ዘዴ በመጠቀማ ነው። ፖልደር በመሬት ውስጥ ያለውን ውሃ በማውጣት ረግረጋማነቱን ለማስወገድ ተጠቅመውበታል። ኔዘርላንዳውያን ይህንን ዘዴ ሲያስቡ በወቅቱ የውሃ መሳቢያ ዘመናዊ ፓምፖች ያልተፈጠሩበት ዘመን በመሆኑ በመሬት ውስጥ ያለውን ውሃ ወደ ላይ ስቦ ለማውጣት የነፋስ ወፍጮዎችን መትከል ነበረባቸው። በዚህ ዘዴ ለእርሻ ያሰቡትን በነፋስ ወፍጮዎች አማካኝነት በመሬት ውስጥ ያለውን ውሃ በማውጣት መሬታቸውን ለእርሻ ማድረግ ችለዋል። ዘመናዊ ቴክኖሎጂዎች ተስፋፍቶ የውሃ መሳቢያ ፓምፖች ከመጡ በኋላ ይህንን ስራ በመቀጠል ረግጋማ መሬታቸውን ወደ ለም መሬት የመቀየሩን ስራ ቀጥለውበታል። ፈጠራና ብልሃትን ተጠቅመው ረግረጋማ ከሆነው መሬት ከ16 እስከ ሀያ በመቶ የሚሆን የእርሻ መሬት በዚህ መልኩ ያገኙት ኔዘርላንዳውያን ሀገር በቀል በሆነው በፖልደር ዘዴ ሊታረስ የሚችል መሬት ለማግኘት ከፍተኛ የሰው ኃይል ጊዜና ገንዘብ ማውጣት ነበረባቸው። ይህንንም ተጠቅመው ከስኬት ላይ ደርሰዋል። ቻይና በዘመናዊ ቴክኖሎጂ በመታገዝ ያለ ሾፌር አርሶ የሚያጭድንና የሚዘራ አዲስ ሰው ሰራሽ ግኝት ይፋ አደረገች። በሀገረ ቻይና በሰው ሰራሽ አስተውሎትና በፋይፍጂ የተገናኙ ትራክተሮች ማንም ሰው መሪያቸውን ሳይነካ መሬት እያረሱ እየዘሩና እያጫዱ ነው። ገበሬዎች ሰፋፊ የእርሻ መሳዎችን በስማርት ስልኮቻቸው እየተቆጣጠሩ ማሽኖችን በሚሊሜትር ማሽኖችን በሚሊሜትር ትክክለኛነት ሲሰሩ በቅጽበት ይከታተላሉ። የቻይና የመጀመሪያው ሙሉ በሙሉ ራሱን ችሎ የሚሰራ የኤሌክትሪክ ትራክተር ሆነ ሀውቲ ሰባ ተብሎ ይጠራል። ይህ ትራክተር ለስድስት ሰዓታት ያለማቋረጥ የመስራት አቅም ያለው ሲሆን መሬት ከማረስ አንስቶ እስከ ማጨድ ያሉትን ሁሉንም ተግባራት በራሱ ለማከናወን የሰው ሰራሽ አስተውሎትና የበይዱ ሳተላይት መምሪያ እንዲሁም ፋይቭ ጂ ግንኙነትን ይጠቀማል። ይህን ትልቅ ለውጥ እየመራ ያለው የቻይና መንግስት ያወጣው የስማርት እርሻ እቅድ ከ2024 እስከ 2028 የሚቆይ ሲሆን፣ ይሄ ሀገራዊ ፕሮግራም ግብርናን ከቢግ ዳታ ከሴንሰርስ ከአየር ላይ ድሮኖችና ከራስ ገዝ ማሽነሪዎች ጋር በማገናኘት የምግብ ዋስትናን ለማሳደግ እንዲሁም በገጠሩ አካባቢ ያለውን የሰው ኃይል እጥረት ለመቀነስ ያለመ ነው ተብሏል። ከዋና ዋና ለውጦቹን መካከል የእርሻ መሳሪያዎችን በስማርት ስልክ መቆጣጠር፣ ዘርንና ማዳበሪያን በትክክል መጠቀም፣ በኤሌክትሪክ መሳሪያዎች ምክንያት የካርበን ልቀትን መቀነስ እንዲሁም በትላልቅ እርሻዎች ላይ ከፍተኛ አፈጻጸም ብቃት ማግኘት ተጠቃሽ ናቸው ተብሏል። በአንጻሩ ደግሞ ትናንሽ እርሻዎች አሁንም የሰው ኃይልን የሚሹ ሲሆን፣ የቻይና እንቅስቃሴ ግን አለም አቀፍ ግብርናን ሊለውጠው ይችላል ብሏል። ደግሞም ለወደፊት የምግብ ምርት የሚካሄደው በሰው እጅ ሳይሆን በልዩ ስሌቶች ሊሆን እንደሚችልም ይጠበቃል። የካርቱም አየር ማረፊያ ከሁለት ዓመታት በኋላ ወደ ስራ ተመለሰ። በጦርነቱ ምክንያት አገልግሎት መስጠት አቁሞ የነበረው የካርቱም የአየር ማረፊያ ከሁለት ዓመታት በኋላ ወደ ስራ መመለሱን የሱዳን ዓለም አቀፍ የአየር ማረፊያ አስተዳደር አስታወቀ። የባደር አየር መንገድ የመጀመሪያ በረራውን በማድረግ በካርቱም አየር ማረፊያ ያረፈ ሲሆን በዚህም ለሁለት ዓመታት በጦርነት ምክንያት ተቋርጦ የነበረው የሲቪል አቪዬሽን እንቅስቃሴ በይፋ ስራ መጀመሩን የሱዳን ዓለም አቀፍ የአየር ማረፊያ አስተዳደር ባለስልጣናት አስታውቀዋል። የአየር መንገዱን እንደገና መከፈት የሰማው የሱዳን ፈጥኖ ድራሽ ኃይል ከሁለት ቀናት በፊት የአየር መንገዱን መከፈት ለማስተጓጎል ካካሄደው የድሮን ጥቃት በኋላ መሆኑን ሱዳን ትሪቡን ዘግቧል። በባደር አውሮፕላ ሱዳን ካርቱም የዓለም አቀፍ የአየር ማረፊያ እንዳረፈ አየር መንገዱ ስራ መጀመሩን የአየር መንገዱ አስተዳደር ያወጣው መግለጫ ያመላክታል። የተለያዩ ምንጮች ለሱዳን ትሪቡን እንደገለጹት የባድር የመንገደኞች አውሮፕላን ወደ መሬት ያረፈው ያለ ተሳፋሪዎች መሆኑም ታውቋል። የአየር ማረፊያው እንደገና ስራ መጀመር የሱዳን አቪሽን ዘርፍ እንዲያገግም ወሳኝ እርምጃ እንደሆነም ተነግሯል። የካርቱም አየር ማረፊያ በጀኔራል አልቡርሃን በሚመራው የሱዳን ብሔራዊ ጦርና ራሱን የሱዳን ፈጥኖ ደራሽ ኃይል ብሎ በሚጠራው በጀኔራል ሀምዳን ዳጋሎ በሚመራው ኃይል መካከል በሱዳን ለሁለት ዓመታት እየተካሄደ ያለው ጦርነት ከባድ ጉዳት መድረሱም ይታወቃል። የሱዳን ብሔራዊ ጦር ካርቱምን ከፈጥኖ ደራሽ ኃይሉ አስደቅቆ መልሶ ከተቆጣጠረ በኋላ ለአየር መንገዱ ሰፊ የሆነ ጥገናና የማቋቋም ስራ መከናወኑ መንግስት ከተማዋን ወደ መደበኛ እንቅስቃሴና ህዝቡንም ወደ አካባቢው እንዲመለስ የሚያደርገው እንቅስቃሴ የሚያጠናክር መሆኑን ያመለክታል ሲል ሱዳን ትሪቡን መዘገቡን ተመልክቷል። በይርጋ ጨፌ ከተማ የአረቄ ንግድ ላይ ክልከላ ተጣለ። አረቄ ምንም እንኳ ባህላዊ መጠጥ ተብሎ የሚነገር ቢሆንም ከስሪቱ አንጻር የተለያዩ ባዕድ ነገሮች የተጨመሩበት በመሆኑ በዜጎች ላይ ከፍተኛ የጤና እክል እየፈጠረ እንደሚገኝ ተገልጿል ገልጿል በዚህም የተነሳ የእርጋ ጨፌ ከተማ አስተዳደር የዜጎችን ደህንነት የማስጠበቅ ግዴታውን ለመወጣት የአረቄ ነጋዴዎች በእጃቸው ያለውን ምርት ጨርሰው ቢበዛ በአንድ ሳምንት ጊዜ ውስጥ የአረቄ ንግድ እንዲያቆሙ ክልከላ መደረጉን የእርጋ ጨፌ ከተማ አስተዳደር ከንቲባ አቶ ታደለ ጥላሁን ለብስራት ሬዲዮ ተናግረዋል። አረቄ አምራች ዜጋን እያመከነ የማህበረሰቡን ባህላዊ እሴት እያጎደፈ በመሆኑ ለወንጀል መበራከት አስተዋጽኦ ከማድረጉም በዘለለው ውድ የሰው ህይወትን እየቀጠፈ በርካታ ማህበራዊ ችግሮችን እየፈጠረ በመሆኑ እገዳው መጣሉ ተገልጿል። በሄድጋ ጨፌ ከተማ በርካታ የአረቄ ነጋዴዎች አሉ። ቢሆንም በቀጣይ ነጋዴዎቹ የገቢ ምንጫቸው እንዳይቋረጥ ከከተማው እድገት ጋር በተገናኘ በርካታ የሥራ አማራጮች ስላሉ ይህንን በተገቢ በመጠቀም የተሻለ ህይወት እንዲመሩ አቅጣጫ ተቀምጧል ሲሉ ከንቲባ አቶ ታደለ ተናግረዋል። የዩቱብ ቤተሰቦቻችን ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ድጋሜ በሌሎች ጉዳዮች እስከምንገናኝ መልካሙን ሁሉ እየተመኘን ላይክ እና ሸር እንዲሁም ሰብስክራይብ በማድረግ እንድታበረታቱን እያሳሰብን በዚሁ እንሰናበታለን። መልካም ቆይታ